ዛሬ ለሩታዬ አንዳንድ ነገር በል በተለይ በቻናሏ ዙሪያ ማለት ነው። ታውቃላችሁ ቻናሏ ቪዲዮ ከተለቀቀበት ስምንት ቀን ነው፣ ሰባት ቀኑ እሷ ግን አንድ ቀን አርፋ አታውቅም ማለት ነው። እና ማሬዋ ምን ሆነች ነው? ሰው በላተኛ፣ ከዳተኛ እንዲሁም ደግሞ ምስጋና ቢስ እንደሆነ የዚህ ዘመን ሰው የታወቀ ነው ማለት ነው እና ለምንድነው በቤትሽ ቪዲዮ ማትለቂው ዛሬ አንዱ ቤት መስሪው ዛሬ አንዱ ቤት ሁሉም እንደፈለገ ያዞርሻል በቤት ግን ይሄው ስምንት ቀኑና ሰባት ቀኑ ቪዲዮ አልተለቀቀም ለምን ቻናልሽ ምን ሆኗል ቻናልሽ የት ነው ለምንድነው ቪዲዮ ማይለቀቅበት እውነት ለምን ውዴ ለምን የራስሽን ቻናል አታሳድጊም ለምን ራስሽ ሰው አንቺ ተወዳጅ ስለሆንሽ በቃ አንቺ አንቺ ካለለሽ ምንም እይታ እንደማይኖራቸው ምንም በቃ ነገሩ አለሙ እንደማይ ደምቅ ስለሚያውቁ ያማንቺን ይወስዳል፣ ያማንቺን ይወስዳል፣ ያማንቺን ተጎንሽነን ተጎንሽነን ይላሉ ማለት ነው። ዛሬ ላይ ተጎንሽነን ተጎንሽነን እያሉ በየቤታቸው አዝሮ ነገጧት። በዚህ ዘመን ሰው ወርቅ አንጥፋቸው ቢሰጡት የዚህ ዘመን ሰው አንድ ቀን ማለት ነው አንድ ቀን ይነሳባቸዋል፣ በክፉ በክፋት ማለት ነውና ምንም ብታደርጉለት የዚህ ዘመን ሰው አንድ ቀን በክፋት መነሳቱ አይቀርም ማለት ነው እና ሩታዬ በቤትሽ ቪዲዮ ለቀቂ። በቤትሽ ሴሪ ቤትሽ ነው። አሳድጌ አንቺ ማለት ነው እኛ ማለት ነው አንቺ ያንን በረዶ የመሰለ ጥርስሽ እንደራሱ ገለጥ እያደረግሽበት መጪ ማለት ነው። እኛ ቁጭ ብለን ቁጭ ብለን ስራ ፈተን ቁጭ ብለን ነው የምንሆንሽ ማለት ነው። እንዴት እንደምንወድሽ እንዴት እንደምን እንደ በቃ አንቺ አንቺ ያለሽበት ነገር ሁሉ እንዴት እንደሚደምቅ ሁላ ሁላቸውም እኛ ቀርቶ ዩቱበሮቹ ማለት ነው አሁን ነይዚ እኛ ጋስሪኒ ጋስሪ የሚሉሽ ሁሉ ስለሚያውቁ ነው፣ እኛ እንዴት እንደምንወድሽ አንቺ ያለሽበት ነገር ሁሉ እንዴት እንደሚደምቅ ስለሚያውቁ እኮ ነው፣ እዛም እዚህም ነይ ስሪ የሚሉሽ ማሪ። ስለዚህ በቤትሽም ቪዲዮ ለቀቂ፣ ዝም አትበይ ማለት ነው። በቤትሽም ቪዲዮ ለቀቂ፣ ቪዲዮ ስሪ። እንዲህ ቤትሽም አደጋ አለ። ለምን ሚሊዮን አትገቢ? እንኳን ገና 300 ሺህ ያልገባሽ ኢንሻአላ በቅርብ ትገቢያለሽ። ሚሊዮንም ብትገቢ ለራሱ ማለት ነው ማቆም የለብሽም በቤትሽ ቶቶሎ ማደግ ነው በቃ ማደግ፣ ለነሱ ለማደግ አይደለም። እዛ ደግሞ ወደ ፍርድ ቤት እስኪ ኤፍሬም ፍርድ ቤት ስላለው ልሄድ ማለት ነው። ኤፍሬም ፍርድ ቤት እንደገና መለሳቸውና ፍርድ ቤቱ አስቡበት አላቸው፣ ምናምን አለ ማለት ነው። ኤፍሬም ይሄን ወሬ ምን እንዴት እንዳደረጉት ልንገራችሁ። ይሄ ነገር ማለት ነው መጀመሪያ አብርሽ ፈረመ ሲባል እንዴት ይፈርማል? መጀመሪያ እኮ ፍርድ ቤት አስቡበት ይላል ለሽማግሌ ይሰጣቸዋል፣ እንጂ እንደዚህ ቀጥታ ቶሎ ብሎ ፍርም የሚደረግ ነገር አይደለም። እንዴት እንደዚህ ይላል ብለን ሁላችንም ዩቱበሮች ኡኡ ስንል ኦኬ አሉና እንደገና ነገሩን ወደ ፍርድ ቤት መለሱት ማለት ነው። ፍርድ ቤቱ አስቡበት አላቸው አሉ ማለት ነው። እንደገና ወደ ፍርድ ቤት ተመለሰ ማለት ነው ድራማው። ችግር የለውም ማሪ፣ ወደ ፍርድ ቤት የሚመለስ ወደ ሽማግሌም ችግር የለውም ሂዱበት። ነገር ግን ቤትሽን በቤትሽ ቪዲዮ መስራት አለብሽ። ቤትሽን ማቀዝቀዝ የለብሽም። ቤትሽን ማሳደግ አለብሽ። እነሱ ቤታቸው እንዲያድግ ቤታቸው ከፍ እንዲል እንደሚፈልጉት ሁሉ አንቺን ቤትሽ እንዳደግ ከፍ እንዲል መፈለግ አለብሽ ማለት ነው። ከራስ በላይ ንፋስ ይባላል። ስለዚህ መጀመሪያ እንዲ መጀመሪያ እያየሽው አይደል እንዴ? ስንት ነገር ይሆን ይችላቸው ዞር ብለው ሌላ ሌላ ነገር ሲ እና እንደዛ ነው ዘመኑ እንዲ ነው የከፋ ነው የሆኑ የኛ ዘመን የከፋ ዘመን ነው። ስለዚህ ማለት ነው ከከፋ ዘመን ያውጣንና እና ራስሽን ራስሽንም እንትን በየራስሽንም ቤት ቪዲዮ ልቀቂበት ማለት ነው እንዴ ስምንቀምሉ ለምን ለምን ከሚዲያ ጠፍታ ነው ምናምን እንዳና በየቤቱ እየሰራኝ ነው። ነገ እንትና ጋር ነገ እንትና ጋር የነሱን ቤት እያሞቅሽን የራስሽን ቤት ማ አታቀዝቅጂ ማሪ የሆነት አታቀዝቅጂ። በቤት ቪዲዮ ስሪ ጠንክሬ ማለት ነው እንዲ እን ምድረ ወረኛ። እስኪ ባንቺ ቤት እስኪ አንድ ቪዲዮ አንድ ቪዲዮ እንልቀቅ እኮ አይሉም። ታጠገብሽ ነኝ ይሉና እንዴዝ እንዴዚ ብለው ይመጣሉ። በራሳቸው ቤት ማለት ነው። እንዴዝ እንዴዚ ብሎ ይመጣሉ። ባል እኔ ከማርክ ውጭ ሲጀመር ሌሎቹን እኔ ምንም ምንም ኤፍሬም ለራሱ ምን ሲል ነበር በፊት ተዋት ተዋት አትን ለማመጣት ተዋት ሲል ነበር አብሬሽን ማለት ነው። እንደዛ ሲለው ነበር ኤፍሬም እኔ ማርክ ነው የሮታው እንዴ፣ ማርክ ብቻ ነው እኔ እንትን የምለው ማለት ነው። ሌሎቹ ሌሎቹ ዋቀድ ያው ሀመልስናቸው ዋቀድ ያው መልስ ናቸው ሌሎቹ ማለት ነው። ስለዚህ ማለት ነው። እኔ ማለት የምፈልገው ሩታዬ፣ አንቺ መበርታት አለብሽ፣ መጠንከር አለብሽ። ጠንካራም ነሽ፣ ብርቱም ነሽ፣ እሱ የታወቀ ነው። ግን ደግሞ አይሸውዱሽ፣ አያታሉሽ ማለት ነው። የዋህነትሽን እንደ ሞኝነት ቆጥረው እንትን አይበሉሽ ማለት ነው። የዋህነትሽን አይጠቀሙበት። ምክንያቱም እንጂ አሁን አሁን የነሱን ቤት እኮ በእነሱ ቤት እኮ እያዞረች እየዞረች የነሱን ቤት እያሞቀች በኋላ የሷ ቤት ቢቀዘቅዝ እኮ እነሱ ሲጀመር አይቀዘቅዝም። ዋናይቱ ሩታ ስለሆነች ቤቷ መጀመሪያ አይቀዘቅዝ፣ ግን ቢሆንም ደግሞ አሁን ነጋ ቪዲዮ መሰራት አለበት። ነጋ ባይሆን እንኳን በሁለት ቀን አንድ ቀን ቪዲዮ ይሰራ፣ ዶላር ይቆጠርላት ማለት ነው። እና ማለት ነው እውነት አሁን ደግሞ ልጅ ይመጣል። ሐሊብ አለ፣ ዳይፐር አለ ወይብስ አለ፣ ጡጦ ምናምን፣ ልብስ ምናምን በቃ ብዙ ፕሮሰስ አለ። ልጅ ሲመጣ ብዙ ፕሮሰስ አለ፣ ገንዘብ የሚያወጣ የሚያስወጣ ነገር ብዙ ብዙ ፕሮሰስ አለና፣ ውዴ መስራት አለብሽ። አብሪሽ ሄደ አብሪሽ መጣም፣ በሽማግሌም ተያዘ በህግ አብሪሽ አይታመንም። ስለዚህ ብቻንቺ መስራት አለብሽ ማለት ነው። መስራት ገንዘብ ማያዝ አለብሽ። በዚህ ዘመን ገንዘብ ነው ዋናው ለሰው ልጅ፣ ለሰው ልጅ በዚህ ዘመን ገንዘብ ነው። በእርግጥ ጤናና ኢማን ነው ዋናው ነገር። ሆኖም ጤናና ኢማን ዋናና ዋናም ዋና ለሰው ልጅ መሰረት ነው። ነገር ግን ደግሞ ገንዘብም አስፈላጊ ነው። በዚህ ሰዓት ሁሉን ነገር የሚያደርገው ገንዘብ ነው። ስለዚህ መስራት አለብሽ ውዴ፣ በቤትሽ ቪዲዮ መልቀቅ አለብሽ ለማለት ያክል ነው ማለት ነው። እውነት እና ደግሞ ድራማው ያው እንግዲህ አንዴ እኛ እኛስ መለስ ናቸው። እኛ እኮ ነን አንዳንድ ጊዜ አይዲያ የምንሰጣቸው ማለት ነው እኛ እንዴት፣ እንዴት ቆይ እንዴት ፍርድ ቤት ባንዴ ፈርሙ ይላል? እንዴት ባንዴ ሊፈርም ቻላ ብልሽ፣ እንዴት መጀመሪያ እኮ ፍርድ ቤት አስቡበት ይላል፣ ለሽማግሌ ይሰጣቸዋል፣ ምናምን ምናምን እያልን ያንን ያንን ነገር ስናዋል እነሱ ከሁላችንም ቀንጨብ ቀንጨብ ባደረጉና ኦኬ፣ ለካ እንደዚህ ነው የሚደረግ ያለበት አሉና እንደገና ወደ ፍርድ ቤት ነገር አለሙን ወይም ድራማውን መለስ አደረጉት ማለት ነው። እኔ ፍርድ ቤትም ሆነ ሽማግሌ እንደፈለጋችሁ ተረማመዱበት ማለት ነው። አንዴ መቼም ተረማምዳችሁብናል፣ አንዴ ተረማምዳችሁብናል፣ እንደፈለጋችሁ ተረማመዱበት፣ ችግር የለም። ነገር ግን ሩታዬ በቤቷ ቪዲዮ መልቀቅ አለባት። ለራሴ ለራሴ ብቻ አትበሉ። ወንዶች፣ ወንዶች ናቸው መቼም የከበቧት እዛ፣ ተንከሲት ተንከሲት ወንዶች ማለት ነው። እና ሩታዬ ለራሴ ለራሴ ብቻ አትበሉ። ሩታዬ ባንቺ ቤት ቪዲዮ ይሰራ። ዛሬ ደሞ እስኪ ባንቺ ቤት ቪዲዮ እንስራ በሉ ማለት ነው። እሷ ሚስኪን ጥሩ ሰው ስለሆነች ነይ እንስራ፣ ነይ ዛሬ በኔ ቤት እስኪ አንድ ቪዲዮ እንስራ፣ ኦኬ። ነይ ሲ ዛሬ በኔ ቤት አንድ ቪዲዮ እንስራ፣ ኦኬ። የሷ ቤት ግን ስምንት ቀን ሙሉ ቪዲዮም ሆነ ምንም ነገር የለም ማለት ነው። ለምን ለምን እንደዚህ ይሆናል? እንደ እንደዚህማ መሆን የለበትም በጭራሽ ውድ መሰደብሽ ካልቀረ መዘለፍሽ ካልቀረ መዘዘቅሽ ካልቀረ ቤትሽን አሳድጊ ማሪ፣ ቤትሽን አሳድጊ በቤትሽን ቪዲዮ ልቀቂ። ዋናው ነገር እሱ ነው። ምንም ምንም ብትደረጊ እንኳን ችግር የለውም። በቤትሽን እየለቅክሽም ግን ቤትሽን ድምረሽ በእነሱ በእነሱ ብቻ እነሱ አንድ ነገር እንትን አይሉም ማለት ማይተክሩ ናቸው ሲጀመር። እናማ ድራማው የሚቀጥላል እኛም እናያለን። አሁን ደግሞ ከዛ ፍርድ ቤት አስቡበት ብሏቸዋል። ከዛ ደግሞ ምን ይላቸዋል? ለሽማግሌ ይሰጣቸዋል። ፍርድ ቤት መጀመሪያ ሽማግሌ ይላችሁ ነገሩን ይላቸዋል። ከዛ ደሞ ሽማግሌ ካስታረቀ ያስታርቃል፣ ካላስታረቀ ደግሞ መልሶ ወደ ሕግ ይሄዳል። ከዛ ደግሞ በቃ ሽማግሌ ከሽማግሌ የሚያቃተ ነገር ነው የግድ መፋታት አለብን ይሉና መልሶ ወደ ሕግ ይሄዳሉ። ከዛ ደግሞ ሕግ ላይ ትንሽ ቆዩ አስቡበት ይባላሉ። ወይ ለወር ወይ ለሁለት ወር ወይ ለ15 ቀን ይሰጣቸዋል ጊዜ። ከዛ አይ የማይሆን ነገር ነው፣ የመጨረሻ ደረጃ ላይ ደርሰናል፣ መፋታት አለብን ካሉ እዛው ቆመው ፈትቼሻለሁ፣ ፈተኛ ብሎ ወረቀቱን ላይ ቀድደ መሰለኝ፣ ኳላቅ እንደዛ ይባላል ማለት ነው። ነገር ግን ገና ከዚህም በኋላ ብዙ ፕሮሰስ አለ፣ ብዙ ተጎታች መኪና ታውቃላችኋል። ተጎታች መኪና የሚባል ያለ እንደሱ ጎታታታት እያለ ነው ድራማው የሚሄደው ማለት ነው። ገና ወደዚህ ጠምዘዝ ወደዚያ ጠምዘዝ ወደዚህ ጠምዘዝ እያለ ነው የሚሄደው። አያልቅም፣ ገና አያልቅም ድራማው። አይላቅ ችግር የለውም፣ አይላቅ ማለት ነው፣ ችግር የለውም። ግን ወንዶቹ ወንዶቹ እዛ ተሰብሰባችሁ ማለት ነው። ለራሴ ለራሴ ብቻ አትበሉ። ሩታየኔ ባንቺን ቪዲዮን እንስራ ቤትሽን ያልቀን ለምን አልተለቀቀበትም? በሉ ማለት ነው። የራሴ የራሴ ብቻ ትበሉ ራስ ወዳድ አትሆኑ። አረ ወንድ ልጅ እንደዚህ ራስ ወዳድ ይሆናል እንዴ? ምኖች ናቸው የሆነት እኔ ይሆነት በሩታ ቤት ስምንት ቀን ውሎ ቪዲዮ አለመለቀቁ እየገረመኝ ነው። እንዴት ለምን እሷ አንድ ቀን አርፋ አታውቅም። አንድ ቀን ቀን በቀን ይላቃሉ ቪዲዮ። ይሄ ሩታ እንኳን ቪዲዮ ላይ ባትመጣ ስሟ ሳይጠራ በፒክቸሯ ተምኔል ሳይደረግ ውሎ እናድሮ አያውቅም ቪዲዮ ላይ እንኳን ባትመጣ ፎቶዋ ወይም በምላሳቸው እሷን ሳይጠሩ ፎቶዋን ደግሞ ተምኒ ሳያደርጉ ውላውና ድራው ያቆም። ስለዚህ ለምን ለምን በሷ ቤት ቪዲዮ ሳይለቀቅ እስከዛሬ ይቀራል ማለት ነው? ምን ፌር አይደለም። የሚሆነት ፌር አይደለም እና ወንዶ